በመጨረሻ ተወዳጁ አርቲስት መስከረም አበራ የታገባለች ጥያቄ ቀረበላት። ሽምግልናም ከቤቷ ተልኳባታል። እሷም እሽ ብላለች። በቅርብ ጊዜም ሰርጓን ታደርጋለች። ቪዲዮውን ማየት ማመን ነው። ቪዲዮውን ማየት ይቻላል። የመጣንበት ዋናው ዓላማ ልጃችሁን ወይዘሪት መስከረም አበራን ለልጃችን እንድትፈቅዱልን በታላቅ ትህትና እንጠይቃለን። ህብረት ምስጋና ግባሽ። እኔ ይሄን ቀን በጉጉት ስጠብቀው የነበረ ቀን ነው። ምን እንደምል አላውቅም። እምወዳት ጥቅሳለች። ሀብትና ባለጠግነት ከአባቶች ዘንድ ይወረሳል፣ መልካም ሴት ግን ከእግዚአብሔር ዘንድ ናት ይላል። ቀሪ ህይወትሽ ምድር ላይ ያለው ደስታ ሁሉ ይሰጥሽ። አምላክ ሁልጊዜ በህይወትሽ ነ ያንቺ ፍሬ በልጅ ውስጥ እንዳውቅ ጠብቃለች። ፍሬሽን በልጅ ውስጥ እንደምታውቋት። እንግዲህ አርቲስት መስከረም አበራ በተለይ ከቅርብ ጊዜ ወዲህ በምሰራቸው ፊልሞችና ተከታታይ ድራማዎች ብዙ ተወዳጅነትን አተርፋለች። በተለይ ደግሞ በፊልም በእንሳሮ እና በተከታታይ ድራማ በስንቱ ብዙ አድናቆትን ያተረፈችው መስከረም አበራ በመጨረሻም ከትዳር አጋሯ ጋር ለመጣመር ወስናለች። ለአርቲስት መስከረም አበራ መልካም ምኞታችን እንገልጻለን። ብቻዋ የአብርሃምና የሳራ እንዲሆንላት እንመኝላታለን።